ሀይምዬ ሰሞኑን እንግዲህ ብሩኬን ስታጨናንቀው የነበረው ጉዳይ እንግዲህ ግልጽ አድርጋ ተናግራለች። ብሩኬ በላይ ላይ ሌላ ሴት ጋር ሄዷል ነው የምትለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የእፁብ ድንቅ ሚዲያ ተከታታዮች በሙሉ እንዴናችሁልኝ? እኔ በጣም ደናነኝ፣ እግዚአብሔር ይመስገን። ሀይምዬ እንግዲህ ከኛ ከ ኦዲዬንሶች በላይ አንቺ ትቀርቢዋለሽ፣ አንቺ ብዙ ነገሩን ታቂዋለሽ፣ አንቺ ታምኘዋለሽ። ከአንቺ በመቀጠል ደግሞ ብሩኬን እኛ በጣም እንተማመንበታለን፣ እናምነዋለን። ብሩኬ እንደዚህ አይነት መስመር ያለፈ ነገር እንደማይሰራ እኔ በበኩሌ በጣም እርግጠኛ ነኝ። ብዙ ጊዜ የምለው ነገር ምንድን ነው? ሐይሚ ከዚህ በፊትም እንደዚህ አይነት ነገሮች አጋጥሞሻል እና ለምንድን ነው የሰው ወሬ የምትሰሚው? ባይንሽ ካላየሽ እንዴት ነው እነዚህ ሰዎችን አምነሽ ዛሬ ላይ ብሩኬን ወንጀለኛ ነው፣ ከሴት ጋር ታይቷል፣ ምናምን የምትዩ ማለት ነው? እውነት ግን እርግጠኛ ሆነች ነው እውነት ብሩኬ እንደዚህ አደርጋል ብለሽ አንቺ እንደ አስበሽበት አልመሽበት ነው ይሄ ጥያቄ ግን ለእኔ ራሱ ጥያቄ ሆኖብኛል ማለት ነው አንቺ በዚህ ልክ ብሩኬን አታምኚውም ወይ አንድ ሰው እኮ አይደለም ፍቅረኛሞች ሆኖ ቀርቶ የስራ ባልደረባ ጓደኛሞች ስትሆኑ ራሱ ኖርማኔ መተማመን መኖር አለበት መተማመን ከሌለ ሁሌ የምትጠራጠሪ ከሆነ በነገራችን ላይ መቀጠል አትችሉም ይህንን ማወቅ አለባችሁ ሁላችሁም ብትሆኑ ሀይሚና ብሩኬ ብቻ ሳትሆኑ ማለት ነው ሌሎቻችሁም ብትሆኑ ጥርጣሬ እምነት ከሌላችሁ በምንም አይነት ሁኔታ ላይ መቀጠል አትችሉም እና እኔ ብሩኬ እንደዚህ አይነት ቆሻሻ ስራ ይሰራልን ብዬ አላምንም፣ አልናገርም ማለት ነው። ምክንያቱም ብሩኬ ለሴት ልጅ ክብር ያለውን፣ በጣም ይወድሻል፣ በጣም ያከብርሻል። ከአንቺ ምን አቶ ነው ሌላ ሴት ጋር ሄዶ እንደዚህ አይነት አጸያፊ ስራ የሚሰራው። ይህንን መመለስ ሲቀጥል አንቺ ራስ ሽ ብለሽዋል ከእኔ ምን አትሆነው ምናልባት እኔ ያጎደልኩበት ነገር ሊኖር ይችላል ማን ብለሻል እንዴ ከዚህ በፊት እንኳ ልሳምህ እንኳ ስትዩ እኮ ጊዜው አይደለም ነው ያለሽ ወንድ ልጅ አይደለም ልሳምህ ተብሎ ቀርቶ ራሱን አስገድዶ ሴቶችን የሚስሙትና የሚደፍሩት ማለት ነው ወንዶች አንዳንዱ አንዳንዱ ወንዶች ይቅርታ አድርጉልኝ ወንዶች እና ብሩኬ ግን ጊዜው አይደለም፣ እኔና አንቺ ብዙ ቃል የገባናቸው ነገሮች አሉ እነዛም ነገር ማሟላት ማስተካከል አለብን ሲል የነበረ ልጅ ነው። በመሳም ደረጃ እንኳ አይደለም ሌላ ሴት ጋ ሄዶ ከሌላ ሴት ጋ የሚደብር ነገር ሊያደርግ ቀርቶ ማለት ነው። ስለዚህ የሰው ወሬ ሰምተሽ ዛሬ ላይ የእሱን ስም ማጥፋት የለብሽ። ይሄ የብሩኬን ስም እንደ ማጥፋት አድርጌ ነው የማስበው እኔ በበኩሌ። አንዳንድ ጊዜ የራሳችንን ስሜት ብቻ ማዳመጥ የለብንም ሐይሚ ትክክለኛ ነገር በአይነሻየሹ ነገር መኖር አለበት እዚህ ጋ ቪዲዮ ቢያሳዩሽ ኢዴት አሁን በአሁን ሰዓት ሁሉ ነገር ኢዴት ነው። በፎቶ እየተሳሳሙ ኢዴት አድርገው ያመጣሉ። ቪዲዮ ላይም እየተሳሳሙ ኢዴት አድርገው ይመጣሉ። እና አንቺ በአይንሽ ያላየሽውን ነገር ሰዎችን አምነሽ ይሄ ልጅ ስሙ መጥፋት የለበትም። በነገራችን ላይ እንዲ አሉ እኮ አንዳንድ ልጆችም እኮ እውነት ነው የሚመስላቸው፣ እውነት ይመስላቸዋል። አሁን ብሩኬ እንደዚህ እና ለምን ደበቀኝ ትያለሽ ሲቀጥል ባለፈው ራሱ ከትናንት ከተናንተ ወዲያለት ራሱ የደበከኝ ነገር አለ። ከአንዴም ሶስቴ ቪዲዮ ስትሰሪ ደብቀኝያል እንጂ የምትይው ጥፋቴን እንኳስ ንገሪኝ ሲልሽ እየነገርሽው አይደለም ማለት ነው። እና ሃይሜ እነዚህ ሰዎች መጥተው የነገሩሽ ሰዎች ወይንም ደግሞ ሌላ ነገር ያሳዩሽ ሰዎች ካሉ ሕይወትሽን ለመበጥበጥ ነው የመጡትና ወደ ራስሽ ተመለሽ። እውነት ወደ ራስሽ መመለስ አለብሽ። እንደም ብሩኬን ካለ ስሙ ስማት ውጭ ሌላ ሰው እንዲጠላው ሌላ ሰው እንዲ ብሩኬ እንደዚህ ነው እንደሚያደርገው እንዲባል ባታደርጊ ጥሩ ነው ብዬ ነው ማሰው እኔ በበኩሌ ማለት ምክንያቱም እሱ ለአንቺ በጣም ይጨነቅልሻል ከአንቺ ምን አጥቶ ነው ከፈለገኮ መሳምም ከፈለገ መሳም ይችላል መተኛትም ከፈለገ መተኛት ይችላል ፍቅረኛው እስከሆንሽ ድረስ ግን እሱ እንደዚህ አይነት ነገር በአሁን ሰዓት ማድረግ አይፈልግም ማድረግ አይፈልግም እንጂ ከፈለገ ምን ቢጠይቅሽን ቢልት ሆኖ አትሆም ተስማምተሽ የምታደርጊው ነገር ነው ፍቅረኛው እስከሆንሽ ድረስ ማለት ነው። ግን እቅዳችሁ አይደለም አሁን ላይ ያንን በማለት ነው። ብዙ ጊዜም ደግሞ ይናገራል እሱ እና አንቺን እንደዛ እያለ እሱ ሌላ ሴት ጋር ምንድን ነው የሚያስኬደው። ሲቀጥል እንደዚህ አይነት ነገር የሚያደርግ ሰው አይደለም ግን፣ እነዛ ሰዎች ግን አንቺና እሱን ለማለያየት የፈጠሩት ነገር ነው። ፍጼም ደግሞ ተናግሯል፣ በአይንሽ አይተሻል ይብሎሻል። ግን አንቺ የሰው ወሬ ሰምተሽ ነው ሰው ያለሽን ነገር ሰምተሽ ነው እና በሰው ወሬ አትከተይ ሐይሚ አንቺ ሁሌም እንደዚህ አይነት ነገር የምትከተይ ከሆነ ከብሩኬ ጋር መቀጠላችም በነገራችን ላይ ይሄ እምነት ከሌለሽ የምትጠራጠሪ ከሆነ በዚህ ልክ መቀጠላትች አሁን እዛ ጋር ማለት ነው ቁም ነገር ይሄ ሐይሚ ጀግና ጀግና የኔ አንበሳ የኔ ቆራጥ ምናምን የምትሏት ልጆች አሁን ይዛው የመጣችውን ነገር የምትለውን ነገር አደግፉ። በፍጹም በሉ። በፍጹም ብሩኬ እንደዚህ አያደርግም በሉ። አሁን እናንተ ብሩኬ እንደዛ እንዳደረገ አድርጋችሁ ሐይሚዬን ጀግና ጀግና አንበሳ አንበሳ ትሏታላችሁ። እሷንም ገደል እየከተታችኋት ነው ያላችሁት። በነገራችን ላይ ወዳጅ መስላችሁ ማለት ነው እና ታይ ሐይሚዬ ተረጋጊ፣ ቡራ እንደዚህ አያደርግም ብላችሁ ኮሜንት ጻፉ እንጂ ጀግና ጀግና ጎበዝ ጎበዝ ቆራጥ ቆራጥ አያስብልም ብለም እንዴ የሰው ወሬ እኮ ሰምተን እሷ አሁን እዚህ ጋር ብሩኬን የምትሆነ እጅ ነው ማለት ነው ነው ወይስ እናንተም እነሱ እንዲለያዩ በሰው ወሬ ነው የምትፈልጉት? እና ሐይሚ እየተናገረችው ያለው ነገር እኔ አልቀበልም፣ በነገራችን ላይ አልቀበልም። በፍጹም የፈለገ ነገር ቢመጣ ማለት ነው ቪዲዮ ራሱ ይዘው ቢመጡ ማን ይታመናል? በአሁኑ ሰዓት ስንቱ አደለ እንዴ እያደረገ ሲሳሳሙ በአብረው እንደተኙ ምናምን አድርገው ቁጭ አለ ፎቶ ቁጭ ፎቶ ፎቶ አብረው ሳይነሱ እንኳስ የተለያየ ፎቶ አገጣጥመው ቆመው እጅ ለእጅ ተያይዘው እየሄዱ ምናምን። እኔ እኮ ታምር ነው በእውነት። አሁን ላይ ያለንበት ጊዜ ጉር ነው የሚያስብላችሁ፣ ጉድ ጉድ። ፎቶውን አቀነባብረው እንግዲህ እጅ ለእጅ ተያይዘው ምናምን እየተሳሳሙ ሲሄዱ ምናምን ያሳያል። ኢሌቱ እና ይሄን በዚህ በዚህ ዘመን ላይ እያለን የሰው ወሬ መስማቱ ምንድን ነው? ቆይ አንቺ በሰው ወሬ ነው እንዴ የምትኖሪ? አንቺ በራስሻ ትተማመኝም። ቁም ነገር ማለት ነው እና ሃይሜን አትደግፏት፣ ተቆጧት፣ ብሩኬ እንደዚህ አያደርግም በሉ እናንተ ተመልካቾች ማለት ነው። እንደዛ ስላላችኋት ከእሷ ላይ ምንም የሚቀነስባት ነገር የለም። እንደውም ራሷ ወይኔ ለካ የሰው ወሬ ሰምቼ ነው እንዴ ልጁን እንደዚህ ያልኩት እንዴ? ወንድ ልጅ ንገራችሁ ከቆረጠ ቆረጠ ነው። በነገራችን ላይ አንዳንዴ ታግሳችሁ ታግሳችሁ ታግሳችሁ መጨረሻ ላይ ስደርሱ መጥፎ ነገር ነው የሚወስኑት ወንዶች። እና ሃይሜ አሁንም ቢሆን ተረጋጊ፣ መረጋጋት አለብሽ ብሩኬን ልታምኙ ግድ ነው የሚለው በቃ እመኙ። ይሄ መጠራጠር ምናምን የሰው ወሬ መስማቱ ምናምን ለአንቺ ምንም አይጠቅምሽም አይጠቅምሽም። እና ሰዎች ያለሽበትን ነገር ያለሽን ፍቅር ለማሳጣት ይሆናል የመጡት ሰዎች ማለት ነው አንቺ ጋር። እና እነሱን ባትሰሚ መልካም ነው ብዬ ነው የማስበው። እንደኔ አይመስላችሁም እናንተ ደግሞ የተሰማችሁን ሀሳብ በኮሜንት አስቀምጦልኝ ማለት ነው ውዶች እኔ ግን እንደዛ ነው የተሰማኝ የሰው ወሬ መስማቱ መልካም ነው ብዬ አላስብም እንግዲህ ቡራ ደግሞ የሚለውን ነገር እንሰማለን እያንዳንዱን ነገር ከሱ አንደበት ሰምተን ያለውን ነገር ደግሞ እንናገራለን ማለት ነው ለዛሬ በዚህ ላይ ይበቃናል ባይ